የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ከሩሲያ ጋር ወግነው የሚዋጉ 155 ቻይናዊ መያዛቸውን መናገራቸው አነጋጋሪ ጉዳይ የሆነ ነው። ዘለንስኪ በርካታ ቻይናውያን ከሩሲያ ጎን በመሆን እየተዋጉ መሆናቸውን ለዓለም አመላክተዋል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያንን በዶትኔትስ ግዛት በቁጥጥር ስር ማዋላቸው የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ መናገራቸው ይታወሳል። ማክሰኞ እለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። በተጨማሪም 155 የቻይና ወታደሮች ነገሮች በዩክሬን ጦር መያዛቸው ዘለንስኪ መናገራቸው ነገሩን ዓለም አቀፍ ሂደት ለማሰጠት አስበው ያደረጉት ነው ተብሏል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቨ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኬቭ የሚገኘውን የቻይና ልዑክ ለማብራሪያ እንደተጠራ አሳውቀዋል። ቻይና ዜጎቿ በዩክሬን እየተዋጉ ናቸው የሚለውን ስትቃወም ቻይና የሩሲያ ጦር ጎን ቆማለች መባሉን መሰረተ ቢስ በማለት ስታስተባብል ቆይታለች። ቤጂንግ ዘለንስኪ ያቀረቡትን ቁጥር ተቃውማለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ከዩክሬን ጋር ተያያዥነት ያላቸውን ጉዳዮች ግምት ውስጥ አስገብተው በሰጡት መግለጫ የቻይና ወታደሮች በግል አቅም የሚንቀሳቀሱ መሆናቸውን ገልጸዋል። ቻይና በዩክሬን ጦርነት የተያዙት ወታደሮች በቻይና መንግስት የተላኩ አይደለም ብትልም ዘለንስኪ የቻይና መንግስት ወደ ዩክሬን ጦር ልኳል በሚል ዓለም እንዲያውቀው እየገለጹ ናቸው። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ፊት ለፊት ከተፋለሙ በኋላ ሁለቱ መማረክ መቻላቸውን ገልጸው ነበር። ዘለንስኪ ባጋሩት ቪዲዮ ላይ ቻይናዊ ወታደሮች ከተባሉት ግለሰቦች መካከል መካከል አንዱ በማንዳሪን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል። ያለም መረጃ እንደሚያሳየው በወረራው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደለም ያሉት ፕሬዝዳንቱ 155 የቻይና ወታደሮች እንዳሉ አረጋግጠዋል። ሩሲያ ከቻይና እና ከሌሎች ሀገራት ጋር አውሮፓ ላይ እየተካሄደ ባለው ጦርነት የምትፈጥረው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ብለዋል። ዘለንስኪ ዩናይትድ ስቴትስ፣ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ፕሬዝዳንት ዘለንስኪ ጠይቀዋል። የቻይና መንግስት ሁልጊዜ የቻይና ዜጎች ከጦርነት ጦርነት ራሳቸውን እንዲያርቁና ከጦርነት ተሳትፎ እንዲርቁ በጽናት ያሳስባል ያሉት ቃል አቀባዩ ከማንኛውም የጦር ዘመቻ እንዲርቁ እንወተውታለን ብለዋል። የዩክሬን ፖለቲካዊ ውጥረት እንዲፈታ ቻይና እያደረገች ያለውን ጥረት ዩክሬን በአግባቡ እንድታየው አሳስበዋል ቃል አቀባዩ። የሩሲያና የዩክሬን ጦርነት እንዲቆም ጥረት አድርጊያለሁ የምትለው ቻይና ጦርነቱን የሚያባብስ ተግባር አልደግፍም እያለች ነው። የአባት ስሞቻቸውና የፓስፖርት መረጃዎቻቸው የቻይና ዜጎች የሆኑ 155 ሰዎች በዩክሬን ግዛት ሲዋጉ ይዘናል ብላለች ዩክሬን ሩሲያ ቻይናውያንን ስት መለምል ነበር ያሉት ቃል አቀባዩ ምልመላውን በማህበራዊ ሚዲያ ይደረግ እንደነበርና የቤጂንግ ባለስልጣናትም ስለ ጉዳዩ እንደሚያውቁ አብራርተዋል። ተመልማዮቹ ወደ ዩክሬን ጦር ግንባር ከመላካቸው በፊት በሞስኮ ስልጠና እንደተሰጣቸው ዘለንስኪ ተናግረዋል። በዚህ ሳምንት መጀመሪያ የዩክሬን ጦር ስድስት የቻይና ወታደሮች ጋር በምስራቅ የዶኔስኪ ግዛት ተዋክቶ ሁለት መማረኩን መግለጹ ይታወሳል። ሩሲያ በሁለቱ ምርኮኞች ላይ አስተያየት ከመስጠት ተቆጥባለች። ቻይና ሩሲያን ትደግፋለች በሚል ከአሜሪካ የሚቀርብባትን ክስ የምትቃወም ቢሆንም የጦር መሳሪያዎች ተሽከርካሪዎች ና ሚሳይሎች ለሩሲያ ትልካለች በሚል ትከሳለች። የዩክሬን መሪ ሩሲያ የሌሎች አገራትንና የቻይናን ኃይሎች ያሳተፈ ጦርነት እያደረገች ነው ብለዋል። ሩሲያ በቀጥታም ሆነ በይቀጥተኛ መንገድ ሀገራትን ማሳተፏ አደገኛ ትርጉም አለው ብለዋል ዘለንስኪ።